በቻይና የሬዲዮና ቴሌቪዥን አስተዳደር ሚኒስትር ሳው ሹንሚንግ የተመራ ልዑክ በመንግስት ኮሙኒኬሽን አገልግሎት ሚኒስትር ክቡር ዶክተር ለገሰ ቱሉ ጋር ውይይት አድርጎ በቀጣይ የሚሰሩ ስራዎች ላይ ስምምነት ላይ ተደርሷል። የሁለቱ ውይይት ዋና ዓላማ ከዚህ በፊት በቻይና አፍሪካ የፎረም ወይም ፎካክ ቤጂንግ በተካሄደበት ወቅት አስር ዋና ዋና የስምምነት ነጥቦች ተለይተው ነበር። ከነዚህ አስር ዋና ዋና የስምምነት ነጥቦች መካከል አንዱ ሚዲያና ኮሚኒኬሽን ላይ ያተኮረ ነው የነበረው። እነዚህን ስራዎች የበለጠ ወደ መሬት ለማውረድ እና ተጨማሪ ስራዎችን ለመስራት እና ያለበትን ሁኔታ ለመዳሰስ ያለመ ነው የዛሬው ውይይት የነበረው። በአጠቃላይ አምስት ዋና ዋና የትኩረት ነጥቦች ተለይተዋል። የመጀመሪያው ይዘት ከማምረት ጋር የተያያዘ ነው። ሁለቱም ሀገራት የረዥም ታሪክ ባለቤት በመሆናቸው እንዲሁም ደግሞ በርካታ ብዝሃነት ያላቸው እና ብዙ ሊነገር የሚችል ታሪኮች ያሏቸው በመሆናቸው እነዚህን ታሪኮቻቸውን በሀገር ውስጥም በሌሎች ዓለማት ላይም እንዴት ነው በተሻለ ጥራትና በተሻለ ይዘት ማድረስ የሚችሉት የሚለውን ውይይት ተደርጎበታል። ይህ አንዱ አቅጣጫ የተቀመጠበት ነው። ሁለተኛው ከቴክኖሎጂ ጋር በተያያዘ ነው። የቴሌቪዥን፣ ሬዲዮ እና የዲጂታል ሚዲያ በየጊዜው እያደገ የሚመጣ በየጊዜው አዳዲስ የቴክኖሎጂ ግብአቶች እና የቴክኖሎጂ አይነቶች የሚታዩበት ስለሆነ ይህንን በቀጣይነት እንዴት ማሳደግ ይቻላል የሚለው ላይ ውይይት ተደርጓል። የእኛ ሀገር የብሮድካስቲንግ የፕሪንቲንግ ሆነ የኦንላይን ሚዲያዎች ያሉበት ደረጃ እና ከዚህ በተሻለ መልኩ ማደግ እንዲችሉ በቴክኖሎጂ እያደጉ ሞደርናይዝድ እየሆኑ እንዲሄዱ ለማድረግ ሁለተኛው ስምምነት የተደረሰበት እና ተጨማሪ መነሻ የተገኘበት ነው። ሶስተኛው የሚዲያ አቅም ነው። ሚዲያዎች ጠንክረው እንዲወጡ በቴክኖሎጂም በሰው ኃይልም በይዘት ፈጠራም ጠንካራ እንዲሆኑ ምን አይነት ድጋፍ ያስፈልጋል የሚለው ላይ ውይይት ተደርጓል። በዚህም ጥሩ መግባባት ተደርሶበታል። በአራተኝነት የተሞክሮ ልውውጥ ነው። በቻይና በዲጂታልም በብሮድካስትም ሚዲያ በመደበኛውም በአዲሱም ማህበራዊ ሚዲያ በርካታ ተሞክሮዎች ሊሆኑ የሚችሉ ትምህርቶችን ልናገኝበት የምንችል ስለሆነ በእነዚህ ዙሪያ ሁለቱም ሀገራት የተሻለ የልምድ ልውውጥ እያደረጉ የሚሄዱበት መንገድ ላይ ስምምነት ላይ ተደርሷል። በመጨረሻም የአቅም ግንባታ ነው። አቅም ግንባታ እንደ መንግስትም እንደ ሚዲያም በርካታ የአቅም ግንባታ ኤሪያዎችን በመለየት በእነዚህ ዝርዝር ጉዳዮች ላይ ስልጠናዎችን ማዘጋጀት እና አቅም መገንባት የሚቻልባቸው ጉዳዮች ላይ ውይይት በማድረግ ሙሉ በሙሉ ስምምነት ላይ ተደርሷል።